ለምን ደስታ ውስጥ አድርጎ አይፈጥረን? ይችላል፣ ሁሉ ያላ የደስታ ቀን ማድረግ ይችላል። ለምንድን ነው ይሄን ያደረገው? ቁርአን የሚነገር ምንድን ነው? ይሄንም ያደረገው ውስጥ የተደበቀ there is a hidden spiritual power inside us በውስጣችን የተደበቀ ጥልቅ የሆነ ኃይል ብርቱ የሆነ መንፈሳዊ ጉልበት